የታዬ እባክህ ሌላ ነገር አላስቸግርም፣ ለእናቴ የብረት መዝጊያ የሆነ አማች ስጥልኝ። በተዋር የሚስጣይ ነው፣ ቀጥታ ስጠኝ የሚባለስ እግዚአብሔር ያሳፍራል አያሳፍርም። ስለዚህ ቁጥር አንድ በረከት። ወንዶች! አቤት። ሴቶች! ያላችሁን ያጽናላችሁ የሌላችሁን ይስጣችሁ። የሌላችሁ ለማግባት ስታስቡ እኛ እናስተምርላችኋል እንገራላችኋል። አንዳንድ ጊዜ እናንተ ካፈቀራችሁ በኋላ ስታቅ ስለምታመጧቸው፣ አንዳንድ ጊዜ ያፈቀሩ ሴቶች ጫት እየቃመ ሰውዬው ጎመን እየበላው ሊያሰማችሁ ይፈልጋል። ፍቅር መጥፎ ነው። አፍቅራችሁ አታጥኑ። አፍቅሮ የሚያጠና ሰቦ የሚነዳል ማለት ሴቶች እየሰማችሁ ነው። ፍቅር ውስጥ ከተገባ ማቅናትከብ። ምክንያቱም ፍቅር እውር ነው ይባላል። አያይም፣ አይታይሽም። ሲጋራ ወጣን ይመስልሻል። ጫቱ ጎመን ይመስልሻል። እናቴ አባቴ በልጅነቴ ነው የሞቱት። ሰባት አመት ስምንት አመት ገደማ ነው የሞቱት። እኔ ከእናቴ ከአባቴ ይህ ነው የሚባል ኧረ ይህ ነው የሚባል ምንም የወረስኩት ነገር የለም። እስኪ ከቤተሰብ ውርስ ያገኛችሁ አጨብጩ። ህፃናት ጡጦ ነው የወረሳችሁት። እስኪ ከቤተሰብ ውርስ አግኝቻለሁ የምትሉ አጨብጩ። ውስጥ አላገኛችሁም አጣርቶ ወርሰና ብላችሁ ነው ምን እዛ ጋር ግን ተዋር ለማይበር ተግራይ ታቃለ እኔ ከናቴ ከአባቴ ወረስ የምለው ነገር ምን በመውለድ ብቻ ነው። ተባበሩ። ግን እኔ እናቴን ማደንቃል። ዛሬ በህወተ ስጋ የለችም። የካቲት 19 ነው ያረፈችው ብለው ነግረውኝ፣ ለነዳያን ለነዲያን በመብራሃን ስም እሰጥላታለሁ ትንሽ ነገር በአካል አላቃተ ነገር ግን እናቴን ማደንቃት ከአባቶቿ ከእናቶቿ ካያቶቿ በወረሰችው መሰረት ወንድ ልጅ ክርስትና የሚነሳው በስንት ዓመቱ ቀኑ ነው ወንዶች ብቻ ነገሩ በስንት ዓመቱ በስንት ቀኑ ነው በአርባ ቀን የእኔ እናት ወደ ኋላ ወርዳ 39 ወደ ፊት አርባ አልፋ አልፋ 41 አንድ ሳታደርግ እኔን በስንት ቀን የክርስትና ስነሳችኝ እኔ ነፍስ አውቃለሁ። አቤት ነገሩኝ፣ አውቃለሁኝ። እናቴ ያ ቁጥር ለምን አርባ እንደሆነ መጽሐፍ ቅዱስ አገላቃ ታውቀዋለች አታውቀ እኔ ነፍስ ስላላወኩኝ እናቴ ስላልተማረች አናውቅም። ነገር ግን የኛ የኦርቶዶክሳዊ ተዋህዶ ቤተክርስቲያን አባቶች ሃይማኖቱን ባህል እንዲሆነ አድርገውታል። ረቀቀብላችሁ ይችላል። በደንብ ስሙ። የመናት ሃይማኖቱን ባህል አድርገውታል። ህዝቡ መጽሐፍ ሳያነብ መጽሐፍ ሳያነብ ብሉይ ሳያነብ ሐዲስ ሳይተረጉም ጉባኤ ሳይውል ምስጢር ሳያደላድል በከላይ በወረደለት መሰረት ስላልሰራ አድርገውታል። ስለዚህ እኔና እኔም በስንት ቀን የክርስትና አስነሳችሁ? እሷ ታውቃለች ተምራለች። ለምን አርባ ቀን እንደሆነ ታውቃለች። ሂዳችሁ ለምን አርባ ቀን ነው የምታስነሹ ብትሏት አይ? አባቶቼ ነገሩኝ፣ ነው ከላይ አባት የሚያኒ የኔ አባት በክርስትና የተነሳው በስንት ቀኑ ነው? አያቴ በስንት ቀኑ ነው? ቅድም አያቴ በስንት ቀኑ ነው? እናቴ በስንት ቀኑ ነው? የእናቴ እናት፣ የእናቴ አያት፣ አያቴ ሴት አያቴ፣ ሁሉም በአርባና በሰማንያ ቀን ክርስትና ሲነሱ ለምን አርባና እና ሰማንያ ሆነ ተብሎ ቢጠየቁ መልስ የላቸውም። ክርስትና የተነሳ ነው አናውቅም ነገር ግን ምእመና አባቶቻችን ባገኙት መሰረት በአርባ ቀናችን ወስደው ከማን እንድንወለድ ያደርጉናል ከስላሴ እሚገርመው እኔ አሁን ነፍስ ካወቅኩ በኋላ ከአርባ ዓመት በኋላ ከጉባኤ ውዬ ምስክር አደላድዬ መጻሕፍትን ሳገላብጥ የእኔና የእናቷን የድንግል ማርያምን ሥራ ላይ የሰራችው በሉቃስ ወንጌል ምዕራፍ ሁለት ስታነቡ ኢየሱስ ክርስቶስ እስራኤላዊ ነው። ኢየሱስ ክርስቶስ ወንድ ልጅ ነው። ስለዚህ ቤተ በዘመኑ ሥርዓት መሠረት ወንድ ልጅ ወደ ቤተ መቅደስ መሄድ የነበረ በስንት ቀኑ ነው? በአርባ ቀኑ ድንግል ማርያም ኢየሱስ ክርስቶስን ወደ ቤተ መቅደስ ይዛ የሄደችው ክርስቶስ በስንት ቀኑ ነው? በአርባ ቀኑ። የኔ እናት በየዋህነት በቅንነት እኔም በስንት ጊዜ ክርስትና አስነሳችኝ? በአርባ ቀኔ። ኦሪስ ዘሌዋውያን ውያን ምዕራፍ አስራ ሁለት ላይ ስታነቡ እግዚአብሔር እንዲህ አለ። ወንድ ልጅ በአርባ ቀኑ፣ ሴት ልጅ በሰማንያ ቀኗ በእናትና በአባታቸው አማካኝነት መስ ተይዞላቸው በፊቴ ይቁሙ ብሎ ተዛዘዘዝ ህፃናቱ ያውቁ እግዚአብሔር ግን የስላሴ ልጆች እንድንሆን የመንግሥተ ሰማያት ዜጎች እንድንሆን ስጋ ስጋውን እንድንበላ ደግሞ እንድንጠጣ ቅባሜውን እንድንቀባ እንድንከብር በማህተመ መንፈስ ቅዱስ እንድንታተም አድርጋ ያዘጋጀችን በእጃችን ላይ ያለችው ማነት? አረ ንገሩኝ። ኋላ ሙተን ፈርሰን በስብሰን ምስጥ ተበላን በኋላ እንደገና ክርስቶስ መጥቶ ተለውጠን አዲሰን ብርሃን ለብሰን ብርሃን ተጎናጽፈን ተነስተን መንግሥተ ሰማያትን እንድንወርስ ያስተማረችን ለዛም የምታበቃል በእጃችን ላይ ያለችው ማናት? እድለኞች አይደለን? እድለኞች አይደለን? ይክበር ይመስገን እግዚአብሔር። ሌላው ምዕመናን፣ ስናጠቃልለው በእጃችሁ ጤንነት አለ። ወጣቶች፣ እስኪ እንደው 30 ዓመት ውስጥ ያላችሁ ሰዎች ውስጥ ዓመት ውስጥ ነው ያልኩት። ሰላሳ አራት ሰላሳ አምስት ድረስ ያላቸው አጨብጭቡ እስኪ። ወጣትነት በእጃቸው አለ። አንድ ወጣት ጤንነት፣ ሃይማኖት፣ እምነት፣ እምነት፣ ጤንነት፣ እውቀት በእጁ ካለ ትልቅ ሀብት ነው። ብዙን ጊዜ የእኛ ችግር ምንድን ነው? በእጃችን ላይ ያለውን ከመመልከት ይልቅ ወዴት ነው የምንመለከተው ወዴት ነው የምንመለከተው መለከቱ ለምሳሌ ሱቃችን ትንሽ ሱቅ ሊኖር ይችላል አንተ አንቺ ትንሽ ሱቅ ሊኖር ይችላል ያችን ሱቃችሁን ተንከባክባችሁ የ የ የ የ የምትሸጡትን ሽጣችሁ የምታተርፉትን አትርፋችሁ ተመስገን ብላችሁ ከመተኛትና እፎይ ብላችሁ ከማደር ይልቅ የኔ ሱቅ ምን አላታውን ሶስ ሶስ ሶስ ጠባብ ናት አቤት የእኔን እሱ ፈረስ ያስገልባል እኮ አንተ የፈረስ ያስጋልባል ስትል ሰይጣን ይጋልባል፣ ተስፋ ትቆርጣል። ሁልጊዜ እኔ ድንችን ቀቅለህ ልጠህ እፎይ በልተህ ለጥ ማለት ስትችል እኔ ድንች በሚጥሚጣ ዝበላለው? አቤት እናንተና ቆ በጋርዶ ይይሩልኝ። ምን አገባ ምን አገባ? ቂጣህን ለፍሰ እፎይ ብላ ተተኛ። ኦሮ ቆጥና እፎይ ብላ ተተኛ። እጅ ላይ ያለው ነገር ቀላል መሰለህ?

ጤና፣ ምንድነው? እጃችሁ ላይ ምን አለ? ጤና። እጃችሁ ላይ በሽታም ቢኖር መመናል ተመስገን ብላችሁ ከተቀበላችሁን ከጤንነት ይበልጣል የተረጋጋ ስለዚህ እጃችን ላይ ያለውን ሙሴ እግዚአብሔር ሙሴ ምን ብሎ ጠየቀው? የትምህርታችንስ ምንድን ነው? አቤት ሙሴ እጅ ላይ ምን ነበር የነበረው? እህቴ አንቺ እጅ ላይ ምን አለ? አንተ እጅ ላይ ምን አለ? ጤና አለ፣ ሰላም አለ፣ ፍቅር አለ። ብዙ ትዳር ውስጥ እጃቸው ላይ ያለውን ባለመረዳት ይደነግጣል፣ አይጠቀሙበትም።

ባለትዳሮች እጃችሁ ላይ ያለ ስድስት በረከቶች ንገራ ጥቅም አድርጌ ልንገራችሁ። የመጀመሪያ በረከት ሚስት ማግኘት ባል ማግኘት። ወንዶቹ እየሰማችሁ ነው? ወንዶች እየሰማችሁ ነው? የመጀመሪያ በረከት ምን ማግኘት ነው? ሚስት ባል። ወንዶች ምን ማግኘት ነው? ሴቶቹ ምን ማግኘት ነው? ባል። ምክንያቱም ወንዱ ሁሉ ባል ነው እንዴ? ሴቶች ተናገሩ። ወንድ ማግኘት ባል ማግኘት ነው ሚስት ሴት ማግኘት ባል ማግኘት ነው አይደለም ሚስት ማግኘት ማለት በረከት ማለት ሰሎሞንን ታውቁታላችሁ ሰሎሞን በጣም ሀብታም ጥበበኛ ከብዙ ሴት ጋር የወደቀ ሰው ሁሉን ነገር ያዘ መጨረሻ ላይ ግን ሴቱን አየ አየ አየና መጨረሻ ምን አለ ሀብትና ባለፀግነት ከእናት ከአባት ይወረሳል መልካም ሚስት ግን ከማን ነው አለ? ከማን ነው አለ ከእግዚአብሔር ነው አለ ምዕመናን ወንድ ማግኘትና ባል ማግኘት አንድ አይደለም ፀበሉ ውሃ ነው አይደለም ንገሪ ግን ውሃ ሁሉ ጸበል ነው ጸበሉ ምንድነው ውሃ ጸበል ውሃ ሁሉ ጸበል ነው አይደለም ባልሽ ወንድ ነው ሴት አቤት ወንድ ግን ወንድ ሁሉ ባል ነው እንዳልሆነማ የደረሰ በርታቁታለ አንዳንዱ እውነቱን ለመናገር ላክመባል ያልደረሰ ስንት አለ እንዴ! ካገባ በኋላ እኮ ነጻነት የናጣው እኔ ይመጣ እኔ የጋ ብቻ አሰማልኝ ይመጣሉ። የትና እንደው ነጻነቴን ገፈፈችኝ ይላል። ምን ወን ገና ከምሽቱ ለሳ ግባ ተለኛለች። ምን ነው ባረጥ ከባርነት ነው ነጻ ያወጣች እንጂ ምን ገፈፈች? አንዳንዱ ደግሞ እኔ በጣም ያሳዝነኛል። እኔ ጋር ለምክር መጥተው ችግር ምንድነው ሲባል እኔ እኔ ቤት ቁጭ ብዬ ምሳ እናቱ ጋር በልቶ ይመጣል። ምሳ በላ ሲባል እማዬ ጋር በልቻለሁ። ማሙሽዬ እናት ቤት የምትበላበት ጊዜ ማ አለፈ። አሁን ሚስት አለ እንዳ አይነት። እውነቱን ለመናገር እንደ ሕፃን መግረት ያሰ ሚስቱን ጥሮ እናቱ ጋር እኔ እውነት። ያለ ወንዶቹ በደንብ ስሙ። ብዙ ትዳር እየተበጠበጠ ስለሆነ እማዬ ጋር አክበልች መጥቻለሁ። የምን ማየናል? አንተ ጥጦ እየጠባ ነው። ሚስት አግብተህ ይልን በጊዜ ግባ በደብ አዳምጡ መና። ስለዚህ ቁጥር አንድ በረከት ምን ማግኘት ነው? ሴቶቹ ሴቶች ጮክ ብላችሁ ነው። ወንዶቹ አቤት ያገኛችሁ ሲያጨነ፣ እናንተስ ማገኛቸው? የመጀመሪያ ቁጥር አንድ በረከት በእውነት ያገባችሁ ትዳራችሁን ይባርክ እግዚአብሔር። ያላገባችው ወንድ ሳይሆን ባል ይስጣችሁ እግዚአብሔር፣ ባል ይስጣችሁ። ትንቢተ ኢሳያስ ምዕራፍ 4 ቁጥር ላይ እንገመር ፈጣሪሽ ባልሽ ነው ይላል እግዚአብሔር። ባል ይባላል፣ አሳቢ ለሚስቱ የሚጨነቅ የሚቆረቆር ባል። እሱ በጣም ጥልቅ ምስጢር ነው። ወደዛ እንገባ። ሁለተኛ በረከት መውለድ ነው። እየሰማችሁ ነው? ሁለተኛ በረከት ምንድን ነው? መውለድ ነው። መውለድ ልጅ ማግኘት ልጆች የማን ስጦታ ናቸው? ምዕመናን እናንተ ስላገባችሁ፣ ስለተኛችሁ፣ ግንኙነት ስላደረጋችሁ የወለዳችሁን ማን ስለፈቀደ ነው? ቅዱሳን ጻርቃን ስለሆናችሁ ነው? አይደለም። ብዙ ያወለዱ እናቶቻችን መንፈሳዊነታቸው፣ ቅድስናቸው ለእግዚአብሔር ቅርብ የሆኑ ከእኔና ከእናንተ የተሻለ ጽድቅ ያላቸው ቅድስና ያላቸው ገንዘባቸውን ለድሃ የሚያበሩ ልብሳቸውን ለድሃ የሚያለብሱ ክርስቶስ በጊዜያቸው በገንዘባቸው የተጠቀመባቸው መንፈሳዊያን ብዙ እናቶች ልጅ የላቸው። ልጅ ማግኘትና ማጣት የጽድቅና ያጠት ምልክት አለ? ምን? ስለዚህ ግን ልጆች የማን ስጦታ ናቸው? ልጆች ያገኙን ማን ስለፈቀደ ነው? ስለዚህ ማን ይመስገን? ስንተኛ በረከት? ስንተኛ በረከት? አንደኛ በረከት ምን ማግኘት? ምን ማግኘት? ምን ማግኘት? ምን ማግኘት? ሁለተኛ በረከት ሦስተኛ በረከት ጤነኛ ልጅ ማሳደግ። ይህን ስታስተውሉ ታውቃላችሁ፣ የነገስ ታውቃላችሁ። እኔ በዞርኩበት መላውን ዓለም ዙሪያ ከቻይና ውጭ መመናል ብዙ ሀገር አይቻለሁ። ብዙ እናቶ እኔ አንድ ቤት አንድ ቤት ሶስት ልጅ ኦቲዝም ያዘ ኦቲስቲክ የሆኑባት እናት አግኝቻለሁ። ግን እንዴት ታስቀናለች መሰላቸው ደስ ብሏል። አመስግና ረክታ እግዚአብሔር እኔ እንድንከባከባቸው መድቦልኝ ነው ብላ ደስ ባት ትኖራለች። ይገርማቸው። ስለዚህ መመናል የሰጣቸኋቸውን እዲበሉ ልጆች ማሳደግ ቀላል መሰላችሁ? የሰጣቸኋቸውን ዳቦ ነግሰው ተመስገን ብለው መኖር ቀላል መሰላችሁ? ስለዚህ ሶስተኛ በረከት ጮክ ብላ ስተኛ በረከት፣ እዚሁ ደግሞ ሌላ ሶስተኛ በረከት በተእደ በሽተኛ እንን አይባልም። እኔ ቋንቋ ስላጠወለግ ነው። ቢኖረንም አመስግኖ የሚኖር ጌታዬ ይል

አሁን ቦታውን ክልሉን አልነግራችሁም። በዚህ በሶስት በአራት አመት በነበረ ችግር አንድ የሚረዳ ሰው እንዲፈልግላቸው አንዲት እናት እኔ ጋር መጡ። ሶስት አራት ይዞ ነው የተሰ ከዛ ከቦታው ነው እና ሴትዮዋ ምናሉኝ? ለእኔ ሲነግሩኝ እኔ አንዳንድ ጊዜ ባይነጋ ብዬ እመኛለሁ። ለምን መሰላችሁ? ጧት ከነጋ ልጆች ዳቦ ይሏቸዋል ወተት ይሏቸዋል። ምን ነው ባልነጋር እየጸለይኩበት ቀን አለ። ስለዚህ ምዕመናል ልጆቻችሁ እማማራበኝ አባባራበኝ ሲሉ ዳቦ መስጠት መቻል ቀላል ነገር መሰላችሁ? ማን ይመስገን ማን ይመስገን? ስንተኛ በረከት ስንተኛ በረከት? አራተኛ አምስተኛ በረከት እናትና አባት አንዱ ሁኖ ማሳድ ልጨርስ ይጠ አራተኛ ስንተኛ በረከት አምስተኛ በረከት አንዱ ማሳደ ሳይፋቱ እኛ የድሮ እናቶቻችን የማይፋቱት በሶስት ምክንያት ነበር። አንደኛ ልጆችን የእንጀራ አባት አላሳያቸው ብለው እየተቀጠቀጡ እየተደበደቡ ባምባገነን ባል በጉልበተኛ ባል በእውነቱ የትም ዙሮ እየመጣ ጠጥቶ እየመጣ እየደበደባቸው እስከ ሰባት ሰዓት እስከ ስድስት ሰዓት በር ከፍተው ካሁን ካሁን መጣ እየተባለ ሲመጣ ደግሞ መጣ መጣ እየተባለ እንዳባት ሳይሆን እንደሽፍታውን በር የሚጠበቃበት ነው። የታቀለችሁታችሁ ይሄን ታግሰው ያሳደጉ እናቶች አሉ። ልጆቻችንን የእንጀራ አባት አናሳያቸውም ብለው ተሰቃይተው ያሳደጉ እናቶች የሏችሁ ነገሩን የላችሁም። እንደው ተርኩ ብትባሉ ታቁታላችሁ። በእውነቱ ጀሪካ እያቀፉ ያደሩ ቁፈል ጠቅፎ እየመጠ አረቅ አረቅ እየሸተተ ቢራቢራ እየሸተተ ጋንጋን እየሸተተ ያንን ታግሰው ልጆች የሌላ ሰው ፊት ከሚያዩብኝ ብለው የኖሩ እናቶችን። ሁለተኛ ፈት መባል ድሮ ነውር ነበር። ፈትና ከተባለ ጉ ነው። አሁን ይገርማቸዋል። ፍቻቸውን እንደ ዝና ሚዲያ ላይ ወጥተው የተረካሉ ሰው በጣም ይገርመኛል። ስለዚህ ሁለተኛ ሶስተኛ፣ እግዚአብሔርን ስለሚፈኑ እግዚአብሔር ስለሚፎርም ኑሮ ነው። ስለዚህ አምስተኛ በረከት እናት አባት ሳይፋቱ ሳይለያዩ እንደው ተዳር ላይ እንኳ ችግር ሊኖር ለልጆቻችን ሲሉ ብለው ተስማምተው ችግራቸውን ችለው እናት አባት አንድ ሆኖ ማሳደግ በረከቱ አይደለም? በረከቱ አይደለም? ልጆቹ ልጆች አባት ከሌለ ሊሲመጣ እማማ ብቻ ነው የሚለው። እናት ከሌለ ሊሲመጣ አባባ ብቻ ነው የሚለው። ስለዚህ ልጆች ሲገቡ አባባ እማማ እያሉ ሁለቱንም እያዩ ማሳደግ በረከቱ አይደለም በረከቱ። አምስተኛ በረከት። ስድስተኛ በረከት በእግዚአብሔር እቅፍ ማሳደግ እያቆረቡ፣ ጸበሉን እያጠጡ፣ እጣኑን እያሸተቱ፣ ስጋ ወደሙን እያቀበሉ ስለ መቤታችን እያዘመሩ ስለ ክርስቶስ ኦርቶዶክሳዊ ተዋህዶ ክርስቲያናቸውን እንዲያውቁ ማተባቸውን እንዲያውቁ አድርጎ ማሳደግ ስድስተኛ በረከቱ። ስንት ስንት ነገርኳችሁ? አንደኛ ሕፃናት ቆይ እናንተ ቆይ እናንተ እ አንደኛ ጮክ በሉ እኔ በነገራችን ላይ ባስጠይቀው ይጸልሃል አይጸልህም? እስኪ ንገሩኝ። አንቺ ንገሪኝ፣ ይጸልሃል አይጸልህም? ማነው ስምሽ? እህ እህ ዘነበች፣ ወይዘሮ ዘነበች ይጸልሃል አይጸልህም? እሺ፣ ወንዶች ሚስት ስጠይቀው ይጸልሃል አይጸልህም? ኧረ ይጸልሃል እንዴ እንዴ! የታየ መንገብገብ አለ፣ መሰቃየት አለ። ተጸለየ የተገኙት ናቸው በረከት የሆኑ። እንደውም አንድ ባህታዊ ሲያስተምሩ ሰምቻለሁ። ልጅቱ ቤተክርስቲያን እንዳለ መጸለይ እንደው በቀጥታ ባል ስጠይ ለማለት እዚያ ናፈረች አሉ። አይ ጌታዬ አለ ዞር አለ የአበሻ ጸሎት ነው። አበሻ ሾርኔ የዙሪያ ንግግር ይወደለ ጌታዬ፣ እባክህ ሌላ ነገር አላስቸግርም ለእናቴ የብረት መዝጊያ የሆነ አማች ስጥልኝ። በተዘዋር የሚስጠኝ ነው። ቀጥታ ስጠይ የሚባለስ እግዚአብሔር ያሳፍረልያሳፍራል፣ አያሳፍርም። ስለዚህ ቁጥር አንድ በረከት። ወንዶች አቤት! ሴቶች ያላችሁን ያጽናላችሁ፣ የሌላችሁን ይስጣችሁ። የሌላችሁ ለማግባት ስታስቡ እኛ እናስተምርላቸዋለን፣ እንገራላቸዋለን። አንዳንድ ጊዜ እናንተ ካፈቀራችሁ በኋላ ስታ ስለምታመጧቸው አንዳንዴ ያፈቀሩ ሴቶች ጫት እየቃመ ሰውዬ ጎመን እየበላ ሊያሰማችሁ ይፈልጋሉ። ፍቅር መጥፎ ነው፣ አፍቅራችሁ አታጥኑ። አፍቅሮ የሚያጠና ሰው የሚነዳ ማለት ነው። ሴቶች እየሰማችሁ ነው። ፍቅር ውስጥ ከተገባ ማጣት ከብ ምክንያቱም ፍቅር እውር ነው ይባላል። አያይም፣ አይታይሽም፣ ሲጋራ ወጣ ይመስልሻል፣ ጫቱ ጎመን ይመስልሻል። በኋላ ፍቅር ሲሟጠን ሲጋራ ሲጋራ ጫቱ ጫት ነው። ዙሮ ዙሮ ግን ቁጥራ እንደበረከት ሚስት ማግኘት፣ ባል ማግኘት፣ ቁጥር ሁለት በረከት። ወንዶች ባድድምስ ጮት ምን ማግኘት፣ ልጅ ማግኘት፣ ሶስተኛ በረከት። እኔ ልጅ ማግኘት በረከት ነው፣ ስራችሁ ልጅ ማጣት እርግማን ነው እያልኳቸው አይደለም። ልጅ መውለድ የጽድቅ ሚአቅአትን የቅድስና የርኩሰትን ምልክት አይደለም አዳ በብዛት በመጽሐፍ ቅዱስ ውስጥ የምናውቃቸው እናቶቻችን ያለ ልጅ የኖሩ ናቸው። ልጅም ከተሰጣቸው በዓላማ እግዚአብሔር አቅዶ የሰጣቸው ናቸው። ስለዚህ ሁለተኛ በረከት፣ ሶስተኛ በረከት። አቤት አራተኛ በረከት፣ አራተኛ በረከት ምን አልሽኝ ልልሽ እሱ ነው ማማኝ። እናቶች ታቆታላችሁ፣ ምን ላብራው ሳይሉ አይደል? አምስተኛ በረከት ምናምን። አንዱ ኖ አሜሪካ፣ አውሮፓ ብትሄዱ፣ ካናዳ ብትሄዱ ትልቁ ችግር ይሄ ነው። ባልና ሚስት እየተጣሉ እየተለያዩ፣ ከሰኞ እስከ አርብ እሷ ጋር ይሆናሉ፣ ቅዳሜና እሑድ አባትዬው ጋር ይሆናሉ። እስከ ሰኞ እስከ አርብ አባት የላቸው፣ ቅዳሜና እሑድ ደግሞ እናት የላል። የበጣም ከባድ ነው ለልጆች መይመናል። ስለዚህ እንዲያው ትዳራችሁ ለችግር የተፈጠረባችሁ ሰዎች ልጆች አላችሁ፣ ቢኖራችሁም ባይኖራችሁ ለልጆቻችሁ ስትሉ እንዲያው ታገሱ፣ ተቋቋሙ። እንፋታ እንዲያው በውይይታችሁ ስትወያዩ እራሱ ፍቺን አታንሱ። ከፍቺ ምን አባቱ ጥዬው እወጣለሁ አይባልም። የሚመና ልጆች አሏችሁ እንደት ተብሎ ተጥሎ ይወጣል። ወንዶቹ እሷን ልፈታ ሴት አጣለሁ ሴት እንዳደረግኩ ትችላላችሁ። ሚስት ታደኙ።